እንዴት ናችሁ? ዛሬ የሄራኒ የሄራኒ ሶስት ወሯ ነው። ሶስተኛ ወሯ ሄራኒ ዛሬ ቆርባ መጣለች። ቀኑ ግንቦት 17 2017 ዓ.ም ነው። ሄሩ ዱዱሻ የቤት ስሟ ነው። እነሱ እነመቡ እነዜሙ ያወጡላት ስም ነው። እንኳን አደረሰሽ፣ እንኳን አደረሰሽ ቆንጆዬ፣ እንኳን አደረሰሽ፣ በረከታችን ነሽ። አሁን የመልካም ምኞት መግለጫ እህትሽ እህትሽ መባና ዜማ ይገልጹልሻል መቡዬ

መልካም መኞትሽን እማን እማ የዱዱሻ ሔራኒዬ የኔ ፍቅር እንኳን ተወለድሽልኝ። እንኳን ለሶስት ወርሽ በሰላም አደረሰሽ። እንኳንም እንኳን ወለድኩሽ የኔ በረከት፣ የኔ ደስታ፣ የኔ ውድ፣ የኔ ፍቅር፣ በጥበብ በሞገስ ስድግ በይልን። በጣም እንወድሻለን። እኔ ደግሞ ውድዬ ቆንጆዬ እንኳን ተወለድሽልን፣ በመምጣትሽ በጣም ደስ ብሎናል። እኛ እንጂን ስላገኘን እድለኞች ነን። በጣም እንወድሻለን። እድግ ግበይልኝ፣ በሞገስ በጥበብ እደጊልን።